ይሄ 500 ዶላር ነው። ይሄ ደግሞ አይፎን ነው። ይሄን 500 ዶላር በመጠቀም አይፎን አትርፎ በመሸጥ በ3 ወር ውስጥ ወደ 3000 ብር አብረን እንቀይራለን። ሶ እንዴት አትርፌ ስልክ ለመሸጥ አሰብኩኝ ወይም ደግሞ ስልኩን ከየት ነው ማመጣው የሚለውን ስልኩን የምገዛው ከማርኬት ፕሌስ ላይ ነው። ላይክ ለምሳሌ ፌስቡክ ማርኬት ፕሌስ አለ፣ ኪጂጂ ኦፈር አፕ ምናምን አሉ አይደል ከዛ ላይ ገዛና ከማርኬት ቫሉ ዝቅ ተደርገው ፖስት የሚደረጉ ስልኮች እንገዛና እኔ በማርኬት ቫሉ ኢቤ ላይ ወይም እዛው ማርኬት ፕሌስ ላይ እሸጠዋለሁ ማለት ነው። እንደዛ ነው። ሚኒመም 50 ዶላር ፕሮፊት ያለው ስልክ ነው ለመግዛት የምሞክረው። 50 ዶላርና ከዛ በላይ። የመጀመሪያ ስልክ አግኝተናል ፌስቡክ ማርኬት ፕሌስ ላይ 180 ዶላር አይፎን 11 እሱን የደንፒክ እናደርጋለን። ፕሮባብሊ እስከ 50 ዶላር ፕሮፊት ይኖረዋል። ኦፕሬሽን አኮምፕሊሽ ዘ ኢሌቭን። አ ፊው ሞመንትስ ሌተር፣ የገዛነውን አይፎን ኢሌቭን አላተረፍንበትም። መቶ ሰማንያ ነው የሸጥነው፣ ምንም ብር አላተረፈም። ከዛ በኋላ አይፎን 12 ፕሮማክስ ማክስ በሁለት መቶ ብር ገዝቼ በ350 ኢሜይል ይሸጫዋለሁ። ሌላ ደግሞ አይፎን 13 ከኋላው የተሰበረ በክላሱ የተሰበረ እና ስክሪኑ የተሰበረ በመቶ አርባ ብር ገዝቼ ፖስት አሪ አይፎን ሰርቲኑ ይሄ ነው እንደምታዩት የኋላው እንትን ተሰብሯል። ክላሱ ተሰብሯል። የፊት ለፊቱም ስክሪን ተሰብሯል። ይህንን መቶ አርባ ዶላር ነው የገዛሁት። አሁን 180 ዶላር የሚገዛኝ ሰው አግኝቻለሁ ማርኬት ፕሌስ ላይ እና ሰማንያ ከሸጥኩት 40 ብር ትርፍ ይኖራል። አይፎን ሰርቲኑ እሸጠዋለሁ። ሰውየ መጥቶ ፒክ አድርጎታል። መቶ አርባ ነው የገዛሁት እኔ ለሰውየው በ180 የሸጥኩለት። ስለዚህ 40 ዶላር አግኝተናል ማለት ነው። አሁን ደግሞ ሌላ ስልክ እንፈልጋለን። እሺ ቻሌንጁን ከጀመርን ሰባት ቀን ሆኖናል። በዚህ ሰባት ቀን ውስጥ ሶስት ስልክ ብቻ ነው የሸጥኩት። አንዱን አላተረፍኩበትም አይፎን ኢለቨኑን መጀመሪያ የገዛሁትን። ሁለቱን ግን አይፎን ሰርቲኑ እና ደግሞ አይፎን 12 ፕሮ ማክሱን አትርፌባቸዋለሁ። አይፎን ሰርቲኑን 40 ዶላር ነው ያተረፍኩት። አይፎን 12 ፕሮ ማክሱን ደግሞ መቶ ብር ነው ያተረፍኩት፣ መቶ ዶላር መቶ 50 ነው ያተረፍኩት። ነገር ግን 50 ዶላሩ ኢቤ የወሰደው ፊ ያለ ወደ 35 ዶላር ሌላ ደግሞ ፓኬጅ እና ፕላስተር ገዝቻለሁ ኦልሞስት ወደ 14-15 ዶላር ነው የፈጀብኝ። ስለዚህ ራውንድ አፕ ስታደርጉት ኔት ፕሮፊቴ 100 ብር ነው ማለት ነው። ስለዚህ በዚህ ሳምንት ውስጥ ትክክለኛ ያተረፍኩት ተደምሮ 140 ዶላር ነው። ያለን በጀት ከ500 ወደ 640 ዶላር አድጓል። እንደ መጀመሪያ ሳምንት በጣም ጥሩ ነው። ከአሁን በኋላ ግን አትሊስት 200 ብር መስራት አለብን በአንድ ሳምንት ውስጥ ጎላችንን አቺቭ ለማድረግ ማለት ነው። ያሰብኳቸው አዳዲስ አይዲያዎች አሉ። እነሱን እስቲ በዚህ በቀጣዩ ሳምንት ኢምፕሊመንት ለማድረግ እሞክራለሁ። አብራችሁን ተከታተሉ። ከአንድ ሳምንት በኋላ እንገናኝ።